ለአሰብ ኢትዮጵያ የታጠቀችው ሱ 30 ተወርዋሪ ጄት አስመራን በ30 ደቂቃ ማውደም ይችላልን? እንደ ነብር የሚያጓራው እንደ አቦሸማኔ የሚከንፈው ከሆዱ እሳት የሚተፋው ሱ 30 ራሽያ ሰራሽ ጄት ኢትዮጵያ እጅ ገባ። ቭላድሚር ፑቲን ክሪሚያን ለማስመለስ እየተጠቀሙበት ያለው ይህ ተወርዋሪ ጄት ኢትዮጵያ አሰብን ለመጠቅለል ለምታደርገው ጥረት ደብረ ዘይት አየር ኃይል ግቢን ረግጧል። የአሁኑስ አስፈሪ ነው። አስመራን በ30 ደቂቃ የሚያውድም ነው የተባለለት ተዋጊ ጄት ደብረ ዘይት አየር ኃይል ግቢ ሲያርፍ፣ የኢትዮጵያ ጠላቶች ለቅሶ ተቀምጠዋል። ራሽያ ሰራሹ ጄት አስገራሚ ቴክኖሎጂዎችን እየተገጠመለትና እየታጠቀ ነው። ጠቅላይ ሚኒስቴር አብይ በዋናነት ለአሰብ ተልእኮ ከራሺያ ያዘዙት ነው እየተባለለት ይህ ተክነፍናፊ ጀት የኢትዮጵያን ወታደራዊ ቁመና በአንድ ደረጃ ከፍ አድርጎታል። ለመሆኑ ከሰሞኑ በአዲስ አበባ ሰማይ ስር ሲንጎማለል የታየው ስለ ሱ 30 ተወርዋሪ ጀት ያልተሰሙ አስገራሚ እውነታዎችን እንነግራችኋለን። በግማሽ ሰዓት ውስጥ ድንበር ተሻግሮ አንድ ሙሉ ከተማን ማውደም ይችላል ስለሚባልለት ስለዚህ ሽንጣም ጀት በዝርዝር እንነግራችኋለን አይደለን እግረ መንገዳችንንም፣ ኢትዮጵያ ወታደራዊ አቅሟን ለማሳደግ እያደረገች ያለችውን እንቅስቃሴ በሰፊው እንዳሰሳለን። ጥቂት ደቂቃዎችን ከእኛ ጋር አብራችሁን እንድትዘልቁ ግብዣችን ነው። ለኢትዮጵያ ትንሳኤ ናፋቂዎች ሁሉ አስደሳች ዜና ነው የተሰማው። ከሰሞኑ በአዲስ አበባ ሰማይ ላይ አንድ እንግዳ ነገር ታይቷል። ከትናንት በስቲያ ምሽት ላይ በአዲስ አበባ ሰማይ ስር ሱ30 ተዋጊ ጄት ሲበር ታይቷል። ይህ ጄት ከወራቶች በፊት ነበር ወደ ኢትዮጵያ እንደሚገባ ይፋ የተደረገው። ወደ ኢትዮጵያ እንደሚገባ ይፋ ሲደረግ የጦር ኃይሎች ጠቅላይ ታማዡር ሹም ፊልድ ማርሻል ብርሃኑና የአየር ኃይል ጠቅላይ አዛዥ ጀነራል ይልማ መርዳሳ ስለ ተዋጊ ጄቱ አንዳንድ አስገራሚ ጉዳዮችን አንስተው ነበር። ፊልድ ማርሻሉ በዓለማችን ላይ ተመራጭ የሆኑትን የሱ ሰላሳና የስትራቴጂክ ሰው አልባ አውሮፕላን ባለቤት መሆናችን በሀገራችን ላይ ሊቃጡ የሚሞክሩ ጥቃቶች ለማክሸፍ ወሳኝ ናቸው በማለት ነበር የተደመጡት። ፊልድ ማርሻሉ ለጥቀውም የአምስተኛ ትውልድ አካል የሆኑት ዘመናዊ ተዋጊ አውሮፕላኖችና የስትራቴጂክ ሰው አልባ አውሮፕላኖች አየር ኃይሉን ለማዘመን አንድ አካል ናቸው በማለት ተደምጠው ነበር። በተመሳሳይ ጀነራል ይልማ መርዳሳ እነዚህ ጄቶች በተመሳሳይ ጊዜ በአየርና በምድር ላይ ያለ የጠላት ታርጌትን ማውደም የሚችል ነው በማለት የሱ 30ን አቅም ተናግረው ነበር። አክለውም ኢትዮጵያ የተረከበቻቸው እነዚህ ዘመናዊ የስትራቴጂክ ሰው አልባ አውሮፕላኖች የጠላትን ኢላማ የማይስቱ ናቸው በማለት የሱ 30ን አቅም አብራርተዋል። የሩሲያ ወታደራዊ ተቋም ሱ 30 የጦር ጄትን አስመልክቶ በወጣው እውነታ ባለ ሁለት ሞተር የተገጠመለት ሲሆን በአንድ ተልእኮ እስከ 3000 ኪሎ ሜትር ማካለል ይችላል በማለት ገልጿል። ባለ ሁለት ሞተሩ የሆነው ሱኮይ ኤስኤ 30 ወይም ሱ 30 የጦር ጄት ምርት የተጀመረው በፈረንጆቹ 1996 ሲሆን፣ ሱ 30 የሚል መጠሪያውን ያገኘው በፈረንጆቹ 1996 ነው ይላል። የሱ 30 ተዋጊ ጄቶች በምዕራባውያን ዘንድ ፍላንከርሲ የሚል መጠሪያ ተሰጥቷቸዋል። ራሽያ እስካሁን 200 ሱ30 ተዋጊ ጄቶችን ያመረተች ሲሆን ህንድም በራሽያ ፍቃድ ኤስዩ30 የጦር ጄት ማምረት እንደጀመረች የራሽያ ሚሊተሪ ቱዴይ መረጃ ያመላክታል። መረጃዎች እንደሚጠቁሙትም የራሽያ የአየር ኃይል በአሁኑ ወቅት ይህንን የጦር ጄት እየተጠቀመበት ይገኛል። ቻይና፣ ህንድ፣ ኢንዶኔዥያና ማሌዥያም የጦር ጄቱን የታጠቁ ሲሆን ኢትዮጵያም ከሰሞኑ የዚህ ጄት ባለቤት ሆናለች። ራሺያ ሰራሹ ሱኮይ ኤስ 30 የጦር ጄት በአየር ላይ ውጊያ እንዲሁም ከአየር ወደ ምድር ለሚደረግ ውጊያ ጥቅም ላይ የሚውል የጦር አውሮፕላን ነው። ከችሎታ አንጻር ሱ30 ከአሜሪካው ኤፍ 15 ኢ ስትራይክ ኤግል ከሚባለው የጦር ጄት ጋር በስፋት ይመሳሰላል ነው የሚባለው። ኤስዩ 30 የጦር ጀት አብሮት የተሰራ ባለ 30 ሚሜ mm GSH 301 መድፍ ከ150 ጥይቶች ጋር ታጥቋል። ከአየር ወደ አየር፣ ከአየር ወደ ምድር የሚተኮሱ ሚሳኤሎች፣ ክላስተርና ብሌዘር የሚመሩ ቦምቦች፣ እንዲሁም ሮኬቶችን ጨምሮ እስከ 8000 ኪሎ ግራም የሚደርሱ የጦር መሳሪያዎችን በሆዱ መታጠቅም ይችላል። ሁለት ቱርቦፋን ሞተር የተገጠመለት የጦር ጄቱ በአንድ ተልዕኮ ሰፊ አካባቢን ማካለል እንደሚችልም ነው የሚነገረለት። የጦር አውሮፕላኑ መያዝ በሚችለው መደበኛ ነዳጅ በአንድ ተልዕኮ እስከ 3000 ኪሎ ሜትር ማካለል የሚችል ነው የተባለለትም ሲሆን በዚህም ከ4 እስከ 5 ሰዓት የውጊያ ተልዕኮን መከወን ይችላል። በአየር ላይ ነዳጅ ከተሞላለት ደግሞ በአንድ ተልዕኮ እስከ 5200 ኪሎ ሜትር ማካለል ይችላል የተባለለት ሲሆን እስከ 10 ሰዓት የውጊያ ተልዕኮ ለእኮን ማከናወን ይችላል በአንድ ጊዜ ሁለት ሰዎችን የሚያሳፍረው ይህ ቄንጠኛና ዘመናዊ ሽንጣም የጦር ጄት በሰዓት እስከ 2120 ኪሎ ሜትር ድረስ መብረር እንደሚችል ነው የራሽያ ወታደራዊ ተቋም ይፋ ያደረገው ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ አንስቶ ወታደራዊ ጉዳዮች ላይ ትኩረት አድርጓል በዚህም የኢትዮጵያ የጦር አቅም እጅጉን ከፍ እያልና እያደገ እንደሆነ ነው የሚነገረው። እንደ ጠቅላይ ሚኒስትር አብይ በኢትዮጵያ ልብ ውስጥ በቶሎ የገባ መሪ የለም የሚለው ሀሳብ ብዙውን ያስማማል። ሰውየው ወደ ስልጣን ከመጡበት መጋቢት አጋማሽ 2010 ጀምሮ አስገራሚ ጀብደኛና አነጋጋሪ ውሳኔዎችን አሳልፏል። ከኤርትራ ጋር የተደረገው እርቅ ከጀብደኛ ውሳኔዎቻቸው መሀል ሲጠቀስ፣ የኢህአዴግን ግንባርነት አንድ ቀን ባልሞላ ጊዜ ውስጥ ማፍረሳቸው ደግሞ ከአነጋጋሪ ውሳኔዎቻቸው መሀል የሚጠቀሱ ነው። አብይ ከእንዲህ ያሉ ስብእናዎቻቸው ባለፈ የአለባበስ እስታ ሳይላቸው በተደጋጋሚ ፖለቲካዊ ትርጉም ይሰጧል። አንዳንዴ እንደ ወታደራዊ መንግስት መሪ የወታደር ሬንጀር ለብሰው ንግግር ሲያደርጉ፣ ሌላ ጊዜ ደግሞ እንደ ደርጉ መሪ መንጌ ወይም እንደ ሀማሴኑ ወዲ አፎም ካኪ ለብሰው ይታያሉ። የጠቅላው እንዲህ ያሉ አለባበሶች በተደጋጋሚ ፖለቲካዊ አንደምታ ተሰጥቷቸው አንብበናል። በተለይም ወታደራዊ ሬንጀር ለብሰው የሚያደርጉት ፖለቲካዊ ንግግር በብዙ የተተቸ እንዲሁም ተጨማሪ ስጋትን ሲፈጥር ተመልክተናል። አብይ የሚሊተሪ ልብስ ሲለብሱ ከጠቅላይ ሚኒስትሩ አብይ ይልቅ ኮሎኔሉ አብይ እንዲጎላ መልእክት ለማስተላለፍ ነው የሚሉ ተቺዎች ጠቅለው ከጦሩ የወጡ እንደመሆናቸው መጠን ከሲቪል አስተዳደሩ ይልቅ ለወታደራዊ ተቋሙ ትልቅ ትኩረት መስጠታቸውን በአይነ ቁራኛ ይመለከቱታል። አብይ ወደ ስልጣን ከመጡ ዕለት አንስቶ ከችግኝ ልማት ባልተናነሰ ለወታደራ ወታደራዊ ጉዳዮች እየበዛ ትኩረት ነው የሰጡት። ይህንን ጉዳይ በአዎንታዊ ጎኑ ስናየው የአገር ሉዓላዊነት ለመጠበቅ እንዲሁም አሁን በአፍሪካ ቀንድ ካለው የኃይል አሰላለፍ ጋር ተያይዞ የሚታዩ እንቅስቃሴዎችን ለመክታት ወሳኝ እንደሆነ አይካድም። ጠቅለው ከጦሩ የወጡ እንደመሆናቸው ጭምር ለመከላከያ ሪፎርም እና ለጠንካራ የሰራዊት ግንባታ ልዩ ትኩረት መንግስታቸው ሰጥቷል የሚለው ከብዙ አቅጣጫ ይነሳል። ይሁን እንጂ በእሳቸው የስልጣን ዘመን የተፈጠረው የግጭት መበራከት ጦሩን በግጭት እሳት ማጥፋት ስራዎች የተወጠረ አድርጎታል የሚል አስተያየትም ይደመጣል። አብይ ባለፉት ስድስት ዓመታት የመከላከያ ሰራዊትና የኢትዮጵያ ወታደራዊ ቁመና ላይ በርካታ ስራዎችን እንደሰሩ ሪፖርቶች ያመለክታሉ። ባለፉት ወራት የተመረቁት የጥይት ፋብሪካዎች እንደዚሁም ደግሞ ከላይ ያነሳኑ የሱ ሰላሳ ተዋጊ ጄት ኢትዮጵያ እጅ መግባት ከሰሯቸው አመርቂ ወታደራዊ ጉዳዮች መካከል ይጠቀሳሉ።